ቤት እንደ ዳቦ እየሸጠ በሚታወቅ ካምፓኒ ስለሆነ 35 35 የሚባል ፓኬጅ ይዘን መተናል። አዲስ ፕሮጀክት ነው። አዲስ ሳይት ነው። ከሶስተኛ ፍሎር ጀምሮ አሁን ላይ ክፍት አድርገንላቸዋል ማለት ነው፣ ለሽያጭ ማለት ነው። 35 ፐርሰንቱን እነሱ ይከፍላሉ፣ እኛ 35 ፐርሰንቱን ዲስካውንት እናደርግላቸዋለን፣ ወይም ደግሞ ቅናሽ እንሰጣቸዋለን ማለት ነው። ህንፃው በአጠቃላይ ወደ ላይ ጂ ፕላስ ቲን የሆነ ህንፃ ነው የሚገነባው። መኖሪያዎች የሚጀምሩት ከሶስተኛ ፍሎር ነው የሚሆነው። የመጨረሻ ፍሎሩ ሰገነት ወይም ቴራስ ነው። ሙሉ ከተማዋን ማየት የሚችሉበት ሰፊ ተራስ ይኖራል ማለት ከ8 ካሬ ጀምሮ እስከ 110 ካሬ ኦፈሮች አሉን። ባለሶስት መኝታ ደግሞ ከ139 እስከ 152 ካሬ ኦፕሽኖች አ ከኢንቨስትመንት አንጻር ስናየው ለማከራየት በዶላር መከራየት የሚችልበትን ኦፕሽን ማለት ነው። ሳር ቤት አካባቢ መሆኑ እጅግ ትልቅ ወርዝ የሚያደረገ አሴት ነው ማለት ነው። የሚያደርጉ ሰዎች እጅግ ለትላልቅ ትራክተሮች ለተለያዩ ቢዝነስ መሆን የሚችሉ ዋና አደባባይ ላይ እንደሆኑ ወደ 3 ሺ ካሬ ሜትር ላይ ያረፈ የትልቅ የንግድ መሆን እየገነባ ነው። ኪንግ ሆምስ እውነትም

ሰላም ተመልካቾቻችን፣ እንደምን አላችሁ? በዛሬ ዝግጅታችን ቴምር ፕሮፐርቲስ ሳርቤት ቫቲካን ኤምባሲ አካባቢ በ35% ዲስካውንት አዲስ ሳይት ማውጣቱን ሰምተን በቢሮዋቸው ተገኝተናል። እንግዲህ ይህንን የቤት አማራጮች በምን ያህል ዲስካውንት እንዲሁም ደግሞ የዋጋ መጠን ነው እያቀረቡ የሚገኙት የካሬ መጠናቸውስ ምን ይመስላል የሚሉትን እና ሌሎች ተጨማሪ መረጃዎችን ወደ እናንተ የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ ያደረስኩ እኔ በአምላክ አበራ አብሪያችሁ ቆይታ አደርጋለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ቆዩ።

አለሁልሽ እግዚአብሔር መስኪናለሽ። እስቲ እንተዋወቅ ስምህን እና የስራ ድርሻህን። ኦኬ መልካም። እኔ ግርማ እባላለሁ በቴምር ፕሮፐርቲስ ውስጥ የሽያጭ አማካሪ ሆኜ እየሰራሁ እገኛለሁ ማለት ነው። በጣም ጥሩ። እንግዲህ ከዚህ በፊት ቴምር ፕሮፐርቲ እጃችሁ ከምን እንዲሁም ደግሞ ያላችሁ የቤት አማራጮች ምን ይመስላሉ እያልን ብቅ እያልን ለተመልካቾች መረጃዎችን እናጋራለን። ዛሬም ደግሞ አዲስ ነገር አለ ተብለን ብቅ ብለናል እና ምንድነው አዲስ ነገሩ ከሚለው ከመጀመራችን በፊት ቴምርን እናስታውሰው እና ወደ ዛሬው ጥያቄዎቻችን እንገባለን። ኦኬ መልካም። አሁን ላይ ቴምርን የማያውቅ የለም ብዬ አስባለሁ። በብዙዎች ዘንድ ተደራሽነት እያተረፈ ያለ ትልቅ ካምፓኒ ነው። እንደ ሀገርም ሌጋሲ እየመሰረተ ያለ ትልቅ ድርጅት ነው። በአፓርትመንት ደረጃ ወይም በግንባታ ደረጃ የከተማዋን ውበት በመጠበቅ ዘርፍ ትልቅ አስተዋጽኦ እያደረገ ያለ ትልቅ ድርጅት ነው። እንዳልኩሽ ላለፉት ሰባት ስምንት ዓመታት ወደ ስምንት ፕሮጀክቶችን በአግባቡና በጊዜው ገንብቶ ያስረከበ ካምፓኒ ነው። እንዲሁም ደግሞ ቤቶችን በተመጣጣኝ ዋጋ በመሸጥ የሚታወቅ ትልቅ ድርጅት ነው። ሜንሽን ማድረግ የሚቻል በቴሮስቴት አዋርድ 2025 ላይ በተመጣጣኝ ዋጋ ቤቶችን በማቅረብ የመጀመሪያው ወይም ደግሞ ተመራጭ ሆኖ የተሸለመው ቴምር ፕሮፐርቲስ ነው ማለት ነው። ስለዚህ ቴምር ጊዜ ይገነባል፣ ጊዜ ያስረክባል፣ በተመጣጣኝ ዋጋ ለደንበኞች ያደርሳል። ስለዚህ ወደ 450 አባወራዎችን የቤት ባለቤት ያደረገ እጅግ በጣም ትልቅ ድርጅት መሆኑን ላወሳሽ እሞክራለሁ ማለት ነው። በጣም ጥሩ። እስቲ ስለዛሬው እንምጣና፣ አዲስ ነገር አለ ተብለን ነው የመጣ ነው። ምንድን ነው አዲስ ነገሩ? አዲስ ነገር ሁሌም ቴመር ፕሮፐርሲ ላይ አዲስ ነገር አለ፣ ይገርምሻል። ደንበኞችን በጣም ሲጎተጉት የነበረ ጥያቄም ሲያነሱበት የነበረ ነገር ነበረ። ከዚህ በፊት ወደ ሶስት ፕሮጀክቶችን ሳር ቤት አካባቢ ላይ በዲስካውንቱ ዋጋ ሽጋጭ አውተን ነበረ። ከዚህ በፊት ስልሳ አርባ የሚባል ፓኬጅ ላይ ቴመር ፕሮፐርሲ ላይ ተጀመሩ። ስልሳ አርባ ፓኬጅ የምንለው ምንድነው? የባንክ ብቻ ሳይሆን እናንተ ስልሳ ፐርሰንቱን ክፈሉ እኛ አርባ ፐርሰንቱን እንችላለን ብለን ስንሸጥ ነበር ከዚህ በፊት። አሁን ላይ ደግሞ እዚህ ቫቲካን ኤምባሲ ቀጥሎ ወይም ደግሞ ከቫቲካን ኤምባሲ አጠገብ ላይ ስልሳ አምስት ሰላሳ አምስት የሚባል ፓኬጅ ይዘን መተናል። አዲስ ፕሮጀክት ነው። አዲስ ሳይት ነው። ወደ ታችን ፍሎር ለሚፈልጉ ሰዎች ከሶስተኛ ፍሎር ጀምሮ አሁን ላይ ክፍት አድርገንላቸዋል ማለት ነው፣ ለሽያጭ ማለት ነው። ስለዚህ 65 ፐርሰንቱን እነሱ ይከፍላሉ፣ እኛ 35 ፐርሰንቱን ዲስካውንት እናደርግላቸዋለን ወይም ደግሞ ቅናሽ እንሰጣቸዋለን ማለት ነው። ወይም ከመቶ ፐርሰንቱ 35 ፐርሰንቱን ኦፍ እናደርጋለን። ስለዚህ በዚህ አይነት መንገድ አዲስ ነገር ያለ የተባለው ይሄ እጅግ በጣም ትልቅ ዲስካውንት ነው ማለት ነው። በጣም ጥሩ የቤት አማራጮቹ ከባለ ስንት መኝታ ጀምሮ ነው እያቀረባችሁ የምትገኙት አሁን እዚህኛው ሳይት ላይ? ኦኬ አሁን ላይ ከባለ ሁለት መኝታ እስከ ባለ ሶስት መኝታ ነው እዚኛው ሳይት ላይ ያካተት፣ ግን ዋጋው የባለ አንድ መኝታ የሚያስብል ዋጋ ነው ያወጣነው። ያ ማለት እንዳልኩሽ በዲስካውንት ዋጋ ስናሰቡ ባለ ሁለት መኝታ ከአምስት ነጥብ ሰባት ሚሊዮን ጠቅላላ ክፍያ ጀምሮ ማግኘት ይችላሉ። ይህ ማለት ጠቅላላ ከአምስት ነጥብ ሰባት ሚሊዮን ሲባል አሁን የሚያዩት ሰዎች ሙሉ ክፍያ ሲባል እስከ ሁለት ዓመት ተኩል የሚከፍሉት ሳይሆን ይህን አንድ ጊዜ ከፍለው ይህን 35 ፐርሰንቱን ካደረጉ በኋላ የሚመጣ ዋጋ ነው ማለት ነው። በ5.7 ሚሊዮን ጠቅላላ ክፍያ ኦን ማድረግ የሚችሉበት ማለት፣ ሳር ቤት ቫቲካን ባሲ አጠገብ ላይ ቴምር ፕሮፐርቲስ በ5.7 ሚሊዮን ኦን ማድረግ የሚችሉበት ኦፕሽን አለ ማለት ነው። በጣም ጥሩ። የካሬ መጠናቸውን እናንሳ። ኪንግ ሆምስ እውነትም ሂንግ ነው የካሬ ምት ናቸው። ከባለ ሁለት መኝታ ያልኮች ከ81 ካሬ ጀምሮ እስከ 110 ካሬ ኦፈሮች አሉን። ባለ ሦስት መኝታ ደግሞ ከ139 እስከ 152 የካሬ ኦፕሽኖች አሉ። እዚህ ጋር ያላነሳው ቅናሹ አንድ ድረድ ፐርሰንት ለሚከፍል ብቻ ቅናሽ ሲባል ይህ ብቻ አይደለም። የሰጠናቸው ኦፈር ብዙ አይነት ኦፈሮች አሉ። ያ ማለት ከ30 እስከ 50 ፐርሰንት ላይ የሚከፍሉ ከከፈሉት ላይ የ15 ፐርሰንት ቅናሽ እንሰጣለን። እንዲሁም በተጨማሪ ደግሞ ከ50 እስከ 64 ፐርሰንት የሚከፍል ሰው ደግሞ የ25 ፐርሰንት ቅናሽ እንሰጣለን ማለት ነው። ስለዚህ ከ65 ፐርሰንት በላይ ላይ የሚከፍል ሰው ኦልሬዲ 35 ፐርሰንቱን ቅናቸው የተደረገበት ኦፈርን ያወጣ ነው ማለት ነው። እንግዲህ ቫቲካን ኤምባሲ አካባቢ ነው ሳይቱ ያለው ያልከኝ ነበርእና ሰዎች እዚህ ሎኬሽን ላይ የቤት አማራጮችን ቢገዙ ምን ያተርፋሉ ብላችሁ ታስባላችሁ? ኦኬ መልካም፣ ብዙዎች ሰዎች የሳር ቤት ኢንቨስትመንት አንድረስታንድ ያርጉታል ብዬ አስባለሁ። ሳር ቤት አካባቢ ላይ ወደ 17 18 ኤምባሲ እንዲሁም ደግሞ አፍሪካ ህብረትን ሳይጨምር ማለት ነው። እንደዚህ አይነት ኤምባሲዎች ናቸው ያሉት። ኤምባሲ አካባቢ መኖሪያ ቤት ተደረገ ማለት አንደኛ ከሴፍቲ አንጻር እጅግ ተመራጭ ነው የሚሆነው። ሁለተኛ ከኢንቨስትመንት አንፃር ስናየው ለማከራየት በዶላር መከራየት የሚችልበትን ኦፕሽን የሚቸቸል ማለት ነው። ማለት ኤምባሲ የሚኖሩ ሰዎች የሚኖሩት ዞሮ ዞሮ ኤምባሲ ውስጥ ሳይሆን እዚያው አካባቢ የሚኖሩት ሌሊት አፓርትመንቶች ላይ ነው። ስለዚህ ቴምር ፕሮፐርቲስም ወደ ሦስት ፕሮጀክቶችን ከዚህ በፊት ሸጡ ያጠናቀቀው እዚህ ሳር ቤት አካባቢ ነው። በፍጥነትም አንድ ወር ሁለት ወር ሳይቆይ በጣም በፍጥነት ነበር ሲሸጥ የነበረው። ሳር ቤት አካባቢ መሆኑ እጅግ ትልቅ ወርዝ የሚያደረገው አሴት ነው ማለት ነው ኦን የሚያደርጉት ሰዎች ስለዚህ አምስት ነጥብ ሰባት ሚሊዮን ለምሳሌ የገዙ ሰዎች ሚኒመም መቶ ሺህ ብር ቢያከራዩት በትንሽ ጊዜያቶች ውስጥ ሪተርን ኦን ኢንቨስትመንቱን መመለስ የሚችሉበት ኦፕሽን አለ ማለት ነው። ስለዚህ እጅግ አዋጭ የሆነ ከሎኬሽን አንጻር፣ ከተለያዩ ዳይሬክሽኖች ስናየው እዚ አካባቢ በመሆኑ እጅግ ተመራጭ የሚሆንበት ኦፕሽን አለ ማለት ነው። በጣም ጥሩ ግንባታ። ምን ያህል ፐርሰንት ሄደዋል? በምን ያህል ጊዜ ውስጥ ስለማጠናቀቅ አስባቸዋል? ኦኬ፣ መልካም። አሁን የግንባታ ደረጃችን የሚገኘው ገና ዜሮ ዜሮ ላይ ነው። የሳይት ክሊን ላይ እየሰራን ነው የምንገኘው ፕሮጀክቱን የምናስረክበው ከዚህ በኋላ ሁለት ዓመት ከስድስት ወር ነው ማለት ነው የሚሆነው። ጀስት ግን ለምሳሌ የሁለት ዓመት ከስድስት ወር ሌት ይሆንብናል ለሚሉ ሰዎች ምን አይነት ማስረጃ መሰለሽ ከዚህ በፊት ከሰራናቸው ኤክስፒሪንስ ነው የምንወስደው። ለምሳሌ እዚህ ቫቲካን ኤምባሲ አካባቢ ላይ ከዓመት ከሁለት ወር በፊት ወይም ከአስራ አራት ወር በፊት አንድ ፕሮጀክት ነበረ። የግንባታ ደረጃው አንደኛ ነበር ሽያጭ የተወጣው ኦልሬዲ። አሁን ሙሉ በሙሉ የስላብ ስራው ተጠናቆ ከታች ፓርቲሽንም ወደ አስራ ምናምን እኛ ፍሎር ላይ ደርሶ የፊኒሽንግ ስራ እየተሰራበት ያለ ሁኔታ ነው እና የግንባታ ሁኔታ እኛ ጋር የሚያሳስብ ነገር አለ። እጅግ በጣም በፍጥነት ነው እየተገነባ ያለውም ሌሎች ፕሮጀክቶች ላይ አሁንም ይህንን ኦልሬዲ ሽያጭ እንደጀመር ሙሉ በሙሉ ግንባታ ላይ እንገባበትና በሁለት ዓመት ተኩል ጊዜ ውስጥ ለማስረከብ ጥረት እናደርጋለን፣ ወይም ደግሞ ግዴታ ማስረከብ አለብን። አግሪመንታችን ላይ ደግሞ እጅግ በጣም አስገዳጅ ሁኔታዎች ስላሉ ማትረኛ ቃ ለደንበኞች የሚያግዝ አግሪመንትን ያለን በጣም ጥሩ። እንግዲህ አንድን ፕሮጀክት ቴምር ፕሮፐርቲስ ሲያወጣ የራሱ የሆነ ፋሲሊቲዎችን ያሟላል ተብሎ ይታሰባል። ከዚህ በፊት በነበረን ኢንፎርሜሽን መሰረትና ምናልባት ይህን ፕሮጀክት ላይ ምን አይነት ፋሲሊቲዎችን ለማሟላት እቅድ ይዛቸዋል? ኦኬ መልካም። አሁን እንደ ፋሲሊቲ ምንድን ነው ህንጻው? በአጠቃላይ ወደ ላይ ዲፕላስ ቲዮን የሆነ ህንፃ ነው የሚገነባው። መኖሪያዎች የሚጀመሩት ከሶስተኛ ፍሎር ነው የሚሆነው። በአጠቃላይ ወደ አራት አሳንሰሮች ይኖሩታል፣ በአሳንሰር ደረጃ ወይም ሊፍቶች ማለት ነው። እንዲሁም ደግሞ አውቶማቲክ ጄኔተር ወይም ደግሞ በአካፕ ጄኔተሮች ይኖሩታል ሁኔታ ነው። እንዲሁም ደግሞ ዋተር አንከር ወይም ደግሞ የከሰ ምድርዋን ያካተተ ለብሄሪ ተደርጎ ሙሉ በሙሉ ደግሞ ናቹራል ቬንቲሌሽን ማየት የሚችል ሜን ሮዱ አጠገብ ላይ ነው። ሙሉ ፌስ የሚያደርገው 75 ፐርሰንት አካባቢ ወደ ሜን ሮድ ነው ማለት ነው። ስለዚህ እይታም የሚከልል የለም ህንፃው። ናቹራል ቬንቲሌሽን የሚያገኘዋል ማለት ነው። ሶ አሁን ላይ እኛ ጋር ደግሞ ደስ የሚለው አሳይን የተደረገ ፓርኪንግ ይኖሯቸዋል፣ እያንዳንዱ ከስተመሮች አንዳንድ ፓርኪንግ። በተጨማሪ ግን ደግሞ ሰፊ የሆነ ቴራስ ሙሉ በሙሉ የመጨረሻ ፍሎሩ ሰገነት ወይም ቴራስ ነው። ሙሉ ከተማዋን ቪዩ ማድረግ የሚችሉበት ወይም ማየት የሚችሉበት ሰፊ ቴራስ ይኖራል ማለት ነው። በጣም ጥሩ እንግዲህ ቴምር ፕሮፐርቲስ የተለያዩ ፕሮጀክቶችን ለሰዎች በመስራት በማስረከብ ላለፉት ስምንት ዓመታት እንደሚታወቅ ከአንተም እንዲሁም ደግሞ ከዚህ በፊት በነበረን ኢንፎርሜሽን ለመረዳት ችለናል ምናልባት ከዚህ ጋር አያይዘህልኝ ሰዎች ቤቶችን ሲገዙ ወይንም ደግሞ የሪል ስቴት አልሚን ሲመርጡ ምን አይተው ምን ተገንዝበው መምረጥ አለባቸው ብለህ ታስባለህ አንተ በግል ኪንግ ሆምስ እውነትም ኪንግ ነው በዋነኝነት ማየት ያለባቸው ብዬ ማስበው ላይፍ ስቶሪያቸውን ወይም ደግሞ ባክግራውንዳቸውን ፕላስ ደግሞ ከረንቲ ያላቸውን እንቅስቃሴ ምን ይመስላል። ምክንያቱም አሁን ሪል እስቴት ላይ ብዙ እስካመሮች አሉ። ምክንያቱም ሌት የሚሆኑባቸው ወይም ደግሞ ደንበኞች ጆይን አድርገው ብዙ የተሰቃዩ ያለበት ሁኔታ ያለው እንደ ሀገራችን ሰው ሲመርጡ ሰዎች ከማን ነው ምንገዛው፣ ካምፓኒው ምን ሰርቷል፣ አሁንስ ምን እየሰራ ነው? አንዳንድ ለብራንድ ማይጨነቅ ካምፓኒ አለ ቴመር ፕሮፐርቲስ ግን ከከስተመር ሰርቪስ አንስቶ እያንዳንዱ እንቅስቃሴዎቹ ከስተመር ላይ ካስተመር ኦሪንት ሊሆን ወይም ደግሞ ከስተመር ላይ ፎከስ አድርጎ እየሰራ ያለ ካምፓኒ ነው እና በተጨማሪ ደግሞ ካምፓኒው አንደኛ እንዳልኩሽ ምንድነው ዲሊቨሪ ታይም ወሳኝነት አለው ፕላስ ኳሊቲ ፕላስ ሎኬሽን እነዚህ እነዚህ ደመኞች ፎከስ አድርገው እንዲሁም ደግሞ እንደ ሀገራችን ደግሞ ትልቁ ነገር ፕራይስ ነው ፕራይስ ደግሞ አሁን እኛ ጋር ይሄ በዚህ ዋጋ እየሸጥን መሆናችን ትልቅ አድቫንቴጅ ነው ምክንያቱም ሰላሳ አምስት ፐርሰንት ቅናሽ አድርገናል ማለት ኦልሬዲ ሰላሳ አምስት ፐርሰንት ሰዎች አትርፈዋል ማለት ነው። ምንም አይነት ደግሞ ያላነሰሎች ነገር ይህንን ጠቅላላ ክፍያው ስልሳ አምስት ፐርሰንት ሲከፍሉ ምንም አይነት የዋጋ ጭማሪ አይመለከትም። በግልጽ አግሪመንታችን ላይ የተቀመጠ ነገር አለ። የዶላር ኢንፍሌሽን ነገሮች ቢነሱ እነዚህ እነዚህ ነገሮች እኛ ጋር እናካትትም። ዲቴል ደንበኞች ማየት ያለባቸው አንደኛ አግሪመንት ከእኛ አንጻር ምን ይላል፣ ከድርጅቱ አንጻር ምን አይነት ሳይድ አለው የሚለውን እያንዳንዱ ነገር ፎከስ አድርገው ደንበኞች ትኩረት ሰጥተው ማየት ያለባቸው ነገሮች ብዬ ማስበው ይሄ ነው። በጣም ጥሩ። ምናልባት ሰዎች የቤት አማራጮችን ሲገዙ ወይም ደግሞ ቲምር ፕሮፐርቲስን እንዲመርጡ የሚያደርጋቸው የእናንተ ኳሊቲ ምንድን ነው? ኦኬ መልካም። የኛ አንደኛው ኳሊቲያችን ምንድነው? ትረስት ነው ፕላስ ምንድነው ትረስት ነው ስልሽ፣ በጊዜ ማስረከባችን እስካሁን ካስረከብናቸው ደግሞ ወይም ደግሞ ሌት የሆንበት ፕሮጀክት አለመኖሩ ለደንበኞቻችን ናሙና ነው። ያ ማለት ላልገዙ ደንበኞች፣ የገዙ ደንበኞች ምንድነው ምስክሮች ናቸው ማሳዩ ነው። ስለዚህ እስካሁን ባስረከብናቸው ፕሮጀክት ምንም አይነት ነገር ዲሌይ አልነበረም። ፕላስ ደግሞ አሁን ላይ ግንባታውን አግሬሲቭ ላይ፣ ከዚህ በፊት የገነባናቸው ወይም ደግሞ ሽያጭ ከአንድ ወር ከሁለት ወር ከሶስት ወር በፊት የሸጥናቸው ሽያጮች ሽያጫቸውን ኦልሞስት አግሬሲቭ ላይ እየተገነቡ ያሉ አሁን ባለፈው አንድ ወር ሁለት ወር ውስጥ 35 ፐርሰንት አወጥተን እንደዚህ ዲስካውንት አያት አካባቢ ሸጥን የጨረሱ ናቸው ፕሮጀክቶች ነበሩ። ስለዚህ አሁን አንደኛው የፕላስቲን የነበረ ህንፃ በ89 ወር ውስጥ ጊዜ ውስጥ ግንባታውን ጨርሰን ኦልሬዲ የብሎኬት ስራ እየሰራና ከተች ፊኒሽንግ እየሰራ ያለበት ሁኔታ ያለ። ስለዚህ ይሄ ይሄ ለደንበኞች ትልቅ ትረስት የሚሰጠው ነገር ነው። አሁን ትልቁ ነገር ደግሞ ትረስት ነው እንዳልኩሽ። ስለዚህ አንደኛው ትረስት ይሆናል ማለት ነው። ሁለተኛ ደግሞ እንዳልኩ ፕራይሱ ነው። ፕራይሱ ደግሞ እንድንመርጥ የሚያደርገው ምክንያቱም በትንሽ ነገር ገዝተሽ በብዙ ነገር መሸጥ ነው የምትፈልገው። ደግሞ ላግዠሪ ላይፍ ነገር እንድትኖሪ ነው የሚያደርገች። ስለዚህ ዋጋችንም እጅግ ተመራጭ እንድንሆን ያደርገናል ማለት ነው። እንግዲህ እስካሁን የቤት አማራጮችን አነሳን። ምናልባት ቴምር ፕሮፐርቲስ ከዚህ በፊት በንግድ ሱቆች ይታወቃል እና አሁን ላይ የንግድ ሱቆች ሳላቸው ኪንግ ፓምስ እውነትም ኪንግ ነው። ኦኬ መልካም። የንግድ ሱቅ የሚታወቀው በአብዛኛው ፒያሳ አካባቢ ነበረ ስ እሱ ሽጫጭ 95 በመቶ ሸጠን ጨርሰናል። ፒያሳ አካባቢ ነበረ አድዋ 00 ፊት ለፊት ግን የተወሰኑ ግራውንድ ላይ አንድ አራት አምስት ሱቆች ናቸው። ቢ ፈጥኖ የሚደርሱ ሰዎች ጆይን ሊያደርጉባቸው የሚችሉ አይነት ሱቆች አሉ። ግን በተጨማሪ ወደ ገላን ወይም ደግሞ አቃቂ ቃሊቲ አካባቢ ላይ እጅግ ለትላልቅ ትራክተሮች ለተለያዩ ቢዝነስ ሞች መሆን የሚችሉ ሜን ሮድ ላይ ወይም ደግሞ ዋና አደባባይ ላይ እንደመሆኑ ወደ ሶስት ሺ ካሬ ሜትር ላይ ያረፈ ወደ ላይ ጅ ፕላስ ሰብን የሆነ ሞል ወደታች ቤዝመንት ፓርኪንጎች ያካተተ ትልቅ የንግድ ሞል እየገነባ ነው። እዛ አካባቢ ያለን ሰው ወይም ደግሞ ገላ እንኳወይም ደግሞ በዛ አካባቢ የሚኖሩን ሰው የሚመጥን ትልቅ ቢልዲንግ እየገነባ ነው ወይም ደግሞ ሞል እየገነባ ነው እና ሰው እዛ ሳይት ላይ ቅድመ ክፍያ ከ500 ሺ ብር ጀምረን ነው የንግድ ስቆችን እያወጣን ያ ማለት 26 ካሬ ጠቅላላ ክፍያ ከሁለት ነጥብ አምስት ሚሊዮን ጀምሮ አለን ማለት ነው። ቅድመ ክፍያ 500 ከፍሎ ከዛ ቀሪ ሆን እስከ ሁለት ዓመት ከስድስት ወር መክፈል የሚችሉበት ኦፕሽን የመጣላቸው ማለት ነው። ስለዚህ የንግዱ ስቅዝ አካባቢ ለሚፈልጉ ሰዎች ያን አካባቢ ኮሚኒቲውን ደግሞ ተደራሽ ለማድረግ ለሚፈልጉ ሰዎች እንዳልኮች በዚህን ዋጋ ኦን ማድረግ የሚችሉበት ሞላ አለ ማለት ነው። ፒያሳ ላይ አይተው ወይም ደግሞ ከበጀታ አንጻር አቅማቸውን ያለማከለ ዋጋ ከነበረ ለምሳሌ እዛ ጋር ጆይን አድርገው እዚህ ትልቅ ኢንቨስትመንት ላይ ጆይን ማድረግ የሚችሉበት ኦፕሽን አለ። ምክንያቱም አብዛኛው ውጭ ሀገር ሆኖም ይህንን ነገር የሚያዩ ሰዎች። ሎኬሽኑ በጣም አሪፍ ነው እንዳልኩሽ፣ እዚህ አካባቢ ያለ ኮሚኒቲ ወይም ደግሞ እዚህ አካባቢ ትልቅ ሞል አልተገነባም እና እዚህ አካባቢ ትልቅ ሞል መገንባቱ እዚህ አካባቢ ያለ ሰዎች በትልቁ ተጠቃሚ እንዲሆን ያደርገዋል ማለት ነው። ቢያከራዩትም እጅግ ብዙ ብር የሚያገኙበት ነገር ነው የሚኖረው ማለት ነው። እዚህ ሞል ላይም ጆይን ማድረግ የሚችሉበት ኦፕሽን አለ ማለት ነው። በጣም ጥሩ ስለ ቤቶቹም እንዲሁም ደግሞ ስለ ሱቅ አማራጮቹ ጠለቅ ያለ መረጃዎችን ሰጥተኸኛል። እነዚህን የቤት አማራጮቹን እንዲሁም ደግሞ የሱቅ አማራጮቹን የሚፈልጉ ሰዎች እዚሁ ሀገር ውስጥ የሚያ ያሉ ሊሆን ይችላሉ። ውጭ ሀገር በምን አይነት መልኩ ነው መግዛት የሚችሉት የሚለውን እናንሳ ስቲ። ኦኬ በጣም አሪፍ ጥያቄ ነው። በሀገር ውስጥ በሀገር ውጭ የሚኖሩ ሰዎች እኛን በዋትስአፕን ቴሌግራምም፣ የተለያዩ ሶሻል ሚዲያዎች ኮንታክት ማድረግ ይችላሉ እንዲሁም ደግሞ እዚህ ሀገር ኢትዮጵያ ውስጥ ሰው ለሌላቸው ወይም ደግሞ የሚያምኑት ተወካይ ከሌላቸው በራሳቸው ካምፓኒው ጋር እኛ ጋር ደውለው በዲችል አግሪመንት መፈረም የሚችሉበት ባሉበት ቦታ ሆነው ደግሞ ፔመንቶችን መፈጸም የሚችሉበት ሽን እኛ እናመቻቻለን። ግን ትልቁ ነገር ምናለ መሰለሽ አሁን ይህንን የሚያዩ ሰዎች ድል አይነት ነገር አለ ወይም ተወካይ እያንዳንዱ ምክንያቶች የሚሰጡ ነገሮች አሉ። እንደዛ በመሆን የሚፈልጉትን ፍሎር ሳያገኙ የሚቀሩበት ነገሮች አሉ ከዛ በኋላ ሀሳባቸው እንዲታጠፍ የሚያደርጉበት መንገድ ስለሚበዛ ቶሎ ይህን የሚያዩ ሰዎች ኮንታክት ቢያደርጉን በጣም አሪፍ ነው ብዬ አስባለሁ። ተወካይ ምናምን እያሉ ፕሮሰሲንጉን ባያበዙ ምክንያቱም ከመጡ በኋላ ኖ ከሚባሉ ባለው ነገር ደግሞ አወርተን የስድስ ያለ ለማድረግ እንዲያግዛቸው ማለት ነው። ይህን ለማለት እሞክራለሁ። በጣም ጥሩ ስለ ሰጠኝ ማብራሪያ እጅግ አድርጌ አመሰግናለሁ። በመጨረሻ ግን ማለት የምትፈልገው ነገር ካለ ድሉ ልስጥህና እዚህ ጋር እናበቃለን። ኦኬ መልካም። በመጨረሻ የምንለው ሀሳብ ምንድን ነው? ይህን ዲስካውንቱን ሳያመልጣቸው በፊት አሁን ሳር ቤት ላይ ያለቀ ስንላቸው የማያምር ሰዎች ነበሩ። አሁንም የመጣው አራተኛው ፕሮጀክታችን ሳያልቅ ከዚህ በፊት ሶስት ጨርስናል ብንሻለ ይህኛው ኦፕሽን ሳያመልጣቸው ወረድ ጆይን ቢያደርጉ ብዬ ነው የማስበው። ቴምር እንደ ቤታቸው ወይንም ደግሞ ቤት እንደ ዳቦ እየሸጠ በሚታወቅ ካምፓኒ ስለሆነ እንዳያመልጣቸው ነው የመጨረሻ ሀሳብ የሚሰጠው ቶሎ ጆይን ያደርጉ ነው በጣም ክቡራትና ክቡራን ተመልካቾቻችን በዛሬው ዝግጅታችን ቴምር ፕሮፐርቲስ ጋር ተገኝተን እያቀረቡ የሚገኙትን የቤት አማራጮችን እንዲሁም ደግሞ የንግድ ሱቆችን ምን ይመስላሉ፣ እንዲሁም ደግሞ ያደረጉትን ዲስካውንቶች እና የዋጋ መጠናቸውን ወደ እናንተ አድርሰናችሁ ነበረ። እነዚህን የቤት አማራጮች እንዲሁም ደግሞ የንግድ ሱቆችን የምትፈልጉ ተመልካቾቻችን ከስር በምናስቀምጠው ስልክ ቁጥር በመደወል ቤቶቹንም ሆነ ሱቆቹን የራሳችሁ ማድረግ ትችላላችሁ። ለዛሬ ለነበረን ቆይታ እጅግ አድርገን እናመሰግናለን። ሰነ ጊዜ ሁንላችሁ። ኪንግ ፓምስ እውነትም ኪንግ ነው።